ታላቋ ኢትዮጵያ አዲስ አህጉርና የጠፉ ግዛቶች ምስጢር፣ የምስራቅ አፍሪካ መሰንጠቅ ጉዳይ። ተመልካቾቻችን፣ ምድር አህጉራት የሚቀየሩበት የሚወለድበትና የሚሞቱበት ቦታ እንደሆነች ስንቶቻችን እናውቃለን። አሁን ደግሞ የሰባቱ አህጉራት ካርታ ሊቀየር ነው በሚል ብዙ ሳይንቲስቶች መረጃውን እያወጡ ይገኛሉ። እዚህ በምስራቅ አፍሪካ አንድ አዲስ አህጉር ከእናቱ አህጉር ተቀዶ እየወጣ ነው። ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ሱማሊያ የምትመለከቷቸው አገሮች ወደፊት አዲስ ውቅያኖስ ዳርቻ ላይ ሊቀመጡ ነው። ይህ ታላቅ የጂኦሎጂ አብዮት ከረጅም ዓመታት በኋላ ይከሰታል። ቢሆንም ኢትዮጵያ ግን የተቀማችውን የባህር በር ሊሰጣት ይችላሉ ወይ? ታሪኩ እዚህ ጋም አያበቃም። የዚህች ሀገር ወደብ አልባነት የጂኦሎጂ ጉዳይ አይደለም። ለሺህ ዓመታት የቀይ ባህር ሀያል መንግስት የነበረችው ኢትዮጵያ በ19ኛው ክፍለ ዘመን በአውሮፓ ሀያላን ሴራ ምክንያት ከባህሯ ተነጠለች። የዛሬዎቹ ኤርትራ፣ ጅቡቲና ሶማሊያ በአንድ ወቅት የኢትዮጵያ ግዛት ነበሩ። የኢትዮጵያ አካል አሁን እንደምናየው የተቆራረጠና የተሸራረፈ አልነበረም። ዛሬ የምናየው የጂኦሎጂና የፖለቲካ አሳዛኝ ንጽጽር ነው። የአፋር ስንጣቂ እንዴት የፕላኔቷን ቅርፊት እየቀደደ አዲስ ውቅያኖስን እንደሚፈጥርና ለምን ከፍተኛ ፍንዳታዎች እንደሚጠበቁ በጥልቀት እንመረምራለን። አውሮፓውያን እንዴት የጥንቷን ኢትዮጵያ የባህር በሮች በዲፕሎማሲያዊ ብልጠት እንደዘጉና እንደከፋፈሉ እናያለን። የጂኦሎጂካል ዕድል ከዘመናዊው የፖለቲካ ሽኩቻ ጋር እንዴት ይገናኛል? በጠፋው ታሪክና በሚመጣው ውቅያኖስ መካከል ወዴት እያመራ ነው ዓለም? ይህ ጉዞ በጊዜና በምድር አንጀት ውስጥ ያልፋል። የአፋር ስንጣቂ ምስጢር፣ የሶስቱ ሰሌዳዎች መፋታት። የአፋር ትሪያንግል ወይም የአፋር ሶስትዮሽ መገናኛ በፕላኔቷ ላይ የጂኦሎጂ ተማሪዎች አዲስ ውቅያኖስን በቀጥታ የሚያጠኑበት ብቸኛ ስፍራ ይሆናል የተባለ ነው። ይህ መሬት ለምን ይለያያል? የምዕራባዊቷ ኢትዮጵያና አብዛኛው አፍሪካ ያለበት ክፍል፣ የምስራቃዊቷ ኢትዮጵያና የአፍሪካ ቀንድ ያለበት በቅርቡ ከሌሎቹ ተነጥሎ በሰሜን ምስራቅ የሚጓዝ ይሆናል። መራራቁ የሚፈጠረው ሪፍት ፕሮፓጌሽን በሚባል ሂደት ነው። ከቀይ ባህር ስር የሚመጣው መለያየት እና ከምስራቅ አፍሪካ ስምጥ ሸለቆ የሚመጣው ክፍተት በአፋር ላይ ይገናኛሉ። የሰሌዳዎቹ መራራቅ በየአመቱ ከ0.5 ሴንቲሜትር እስከ 1 ሴንቲሜትር ይሄዳል ይላል የሳይንቲስቶቹ ገለጻ። ይህ ማለት እንግዲህ በእያንዳንዱ 10 ሺ ዓመታት ውስጥ ስንጣቂው 100 ሜትር ገደማ ይሰፋል ማለት ነው። እንግዲህ አብዛኞቹ ሳይንቲስቶች የውጭ እንደመሆናቸው መጠን የሰው ልጅ ከዝንጀሮ መጣ ወይም ደግሞ ዓለምን በቢሊዮንና ሚሊዮን ዓመታት እየቆጠሩ የሚናገሩ ሳይንቲስቶች ስለሆኑ በቁጥር ደረጃ ያስቀመጧቸው መረጃዎችን ሚሊዮን ዓመታት እና ከረጅም ጊዜ ቆይታ በኋላ ነው ይሄ ክስተት የሚፈጠረው ቢሉም እኛ ግን እንደ ኢትዮጵያዊና እንደ ሃይማኖት ሰው ዓለም የተፈጠረው በእግዚአብሔር ነው ብለው እንደሚያምን ሰው ግን ይህ ጉዳይ እነሱ እንደሚሉት የሚሊዮን ዓመታት ጉዳይ እንዳልሆነ እዚህ ጋ የእኛን ሀሳብ ማስፈር እንወዳለን። የእሳተ ገሞራዎች ማስጠንቀቂያ፣ ይህ የመሬት መራራቅና በኢትዮጵያና ና በጅቡቲ መካከል ከፍተኛ የእሳተ ገሞራ እንቅስቃሴን ያስከትላል። የ2005ቱ ታላቅ ስንጥቅ ከሁለት አስርት ዓመታት በፊት በዲንኪሊ አካባቢ የተከሰተው የመሬት መንቀጥቀጥ ኃይል በአንድ ሳምንት ውስጥ 60 ኪሎ ሜትር ርዝመት ያለው ክፍተት ፈጥሯል። የጂኦሎጂስቶች በዚህ ስንጥቅ ስር አዲስ ማግማ ወደ ላይ ወጥቶ መሬት ውስጥ እንደቀዘቀዘ ደርሰውበታል። ይህ በትክክል አዲስ ውቅያኖስ ወለል የመፍጠር ሂደት ነው ብለዋል። ኤርታሌ ላይ የቀጠለው የእሳት ሐይቅ። ኤርታሌ በዓለም ላይ ካሉ እንግዲህ እጅግ ጥቂት እሳተ ገሞራዎች መካከል አንዱ ነው። ላቫው ከምድር ቅርፊት ቀጥታ ከማንትሉ ጋር ያለውን ጥልቅ ግንኙነት ያሳያል። የጂኦሎጂ ባለሙያዎች ይህ እሳተ ገሞራ በየጊዜው የሚያሳየው እንቅስቃሴ እየጨመረ መምጣቱና ለአፋር ቀጣይ ዋና ፍንዳታ ማስጠንቀቂያ እንደሆነ ይገለጻል። እንግዲህ ባለፉት ጊዜያቶች ከአፋር የተነሳው የእሳተ ገሞራ ፍንዳታ ከኢትዮጵያ አልፎ እንግዲህ እነ ቻይናን በዛ አካባቢ ያሉትን ሀገራት ምን ያህል ሲያስጨንቅ እንደነበረ በዓለም አቀፍ ደረጃ የተዘገበ መረጃ ነው። ግን ደግሞ እሱ የማስጠንቀቂያ ደውል ነው እንጂ ገና አፋር በቀጣይ ትልቅ የሆነ ዋና እሳተ ገሞራ ይፈነዳል። አንድን ብቻ ሳይሆን ከብዙ ቁጥር የሆነ እሳተ ገሞራ ገና ይፈነዳል። አሁን የተመለከትነው ገና ማሟሟቂያ ነው የሚል መረጃ ነው ሳይንቲስቶቹ እያወጡት የሚገኙት። ዳሎል የጂኦ ተርማል እንቅስቃሴ ማዕከል ነው። እዚህ ያለው እጅግ አሲዳማ ውሃና ከፍተኛ ሙቀት፣ የከርሰ ምድር ግፊት ከፍተኛ ደረጃ ላይ መድረሱን ያሳያል። የጂኦፊዚክስ ጥናቶች የሚያሳዩት በሰሌዳዎቹ ላይ ያለው ውጥረት እየተጠራቀመ ሲሆን እንደ 2005ቱ አይነት ኃይለኛ ፍንዳታና የመሬት መንቀጥቀጥ በግር በቅርብ ጊዜ ውስጥ ሊከሰት ይችላል። እነዚህ ክስተቶች የሰሌዳዎቹን መራቅር መራራቅ በማፋጠን አህጉራዊ ስንጣቂ ወደ ውቅያኖስ ስንጣቂ መቀየር ሂደቱንም ያፋጥነዋል። ይህ ሁሉ እንቅስቃሴ ታዲያ መጨረሻው ምንድን ነው? ነው የዛሬ ዋና ጥያቄያችን። በሚቀጥሉት ዓመታት ውስጥ አሁን ያለው ስንጥቅ ከቀይ ባህርና ከኤደን ባህረ ሰላጤ ጋር መገናኘቱ አይቀርም። የባህር ውሃ ወደ ዳናኪል ስምጥ ሸለቆ በመፍሰስ አዲስ ጥልቀት የሌለው ባህር ይፈጥራል። ከረጅም ዓመታት በኋላ የሶማሊያ ሰሌዳ ሙሉ በሙሉ ተነጥሎ የራሱን አህጉር ሊመሰረት ይችላል። የኑቢያን ሰሌዳ ላይ ያለችው ኢትዮጵያ በምዕራብ አፋር በኩል የአዲስ ባህር ዳርቻ ባለቤት የመሆን እድል እንዳላት ሳይንቲስቶች እየዘገቡ ነው የሚገኙት። ይህ እንግዲህ በታሪክ ውስጥ ታይቶ የማይታወቅ የጂኦግራፊ ለውጥ ነው ማለት ነው። ታዲያ ይቺ ኢትዮጵያ እንግዲህ በፊት ምን አይነት ነበረች ስንት አይነት ወደቦች ነበሯት? ግዛቷስ እንዴት ነበረ ብለን ብንመለከት እንግዲህ ቀኝ ገዢዎች ቆራርጠው ያሳነሷት ይህች ኢትዮጵያ አሁን እንደምናያት ከመሆኗ በፊት ምን ነበረ የሚለውን እና እግዚአብሔር እሳሁን ምን ሊያደርግላት ነው እየተዘጋጀ ያለው የሚለውን መንፈሳዊና ሃይማኖታዊ በሆነ መንገድ ኢትዮጵያዊ በሆነ መንገድ ብንመለከተው ደስ ይለናል። የታላቋ ኢትዮጵያ የጠፉ ግዛቶች እስኪ የኢትዮጵያ የጠፉ ግዛቶች እነማን ናቸው? የአክሱም ግዛት አንዱ ነው። ቀይ ባህርን የተቆጣጠረ ኢምፓየር፣ ከክርስቶስ ልደት በፊት እስከ አስረኛው ክፍለ ዘመን ድረስ የታሪክ ማስረጃዎች እንደሚያሳዩት ኢትዮጵያ ለብዙ ሺህ ዓመታት ከባህር ጋር የተሳሰረች ነበረች። የጥንቷ ወደብ የኤርትራ የባህር ዳርቻ ላይ የነበረው አዶሊስ የአክሱም ዋና ከተማ የንግድ ማዕከል ነበረ። የጥንቷ አክሱም ከሮማ ከፋርስና ከህንድ ጋር የምትገበያየው በአዶሊስ ነበረ። ንጉስ ካሌብ እና የመን በሁለቱ ግንኙነት ውስጥ ማለትም በስድስተኛው ክፍለ ዘመን ንጉስ ካሌብ ጦር መርቶ የቀይ ባህርን ተሻግሮ የመንን መቆጣጠሩ የአክሱምን የባህር ላይ ጂኦፖለቲካዊ ኃይል የሚያሳይ ነው ማለት ነው። ከዚህ ጋር ተያይዞ ምን ተፈጠረ ስንል የእስልምና መስፋፋት ተግዳሮት ሆኖ እናገኘዋለን። በሰባተኛው ክፍለ ዘመን የእስልምና ኃይል በሰሜን አፍሪካና አረቢያ መስፋፋት የአክሱምን የንግድ መስመሮች ቀስ በቀስ እንግዲህ እያገደው መጥቷል። ኢትዮጵያ ከባህር ተገፍታ ወደ ውስጠኛው ክፍል እንድታፈገፍግ ወይም ደግሞ የባህር በሮቿን እንድታጣ የተደረገበት ዘመን ነበረ። እንደዚሁም ደግሞ ጎረቤቶች በሀገራት በ19ኛው ክፍለ ዘመን በተለይ በአጼ ምኒልክ ሁለተኛ ዘመን ኢትዮጵያ እንደገና የተጠናከረችበት ዘመን ነው። ኦጋዴንና ሐረር የምስራቁ ክፍል በዲፕሎማሲና በወታደራዊ ዘመቻዎች ወደ ኢትዮጵያ ግዛት ገብቷል። ይህ የክልሉ የቆየ ባህልና የንግድ ትስስር ማሳያ ነበረ። በሱዳንና በሰሜን ኬንያ የነበሩ አካባቢዎች የኢትዮጵያ ተጽዕኖ ነበሩ፣ ወይም ኬንያና ሱዳን የኢትዮጵያ ሀገር ነበሩ። በአንድ በኢትዮጵያ ስርወ መንግስት ውስጥ የሚገኙ ነበረ። ግን የኬንያ ቱርካናና የሱዳን የምስራቅ ድንበሮች በወቅቱ በኢትዮጵያ ነገስታት የሚተዳደሩ ቢሆኑም ቀኝ ገዢዎች ግን መጥተው እነዛን ሀገራት ቆርጠው ከኢትዮጵያ ላይ እንደወሰዱ የታሪክ መዛግብት ያሳየናል። ለምሳሌ ጅቡቲን እንመልከት። ጅቡቲ ፈረንሳይ ናት የተቆጣጠረቻት፣ እና ብቸኛ የንግድ መውጫ ናት። በ1990ዎቹ መጀመሪያ ከጅቡቲ አዲስ አበባ የባቡር መስመር ነበር እና ትልቅ ኢትዮጵያ የምትጠቀምባት ከንግድ ጋር ከባህር በር ጋር ከወደብ ጋር በተያያዘ ትልቅ እጇ ነበረች ጅቡቲ ለኢትዮጵያ። ነገር ግን በቅኝ ገዢዎች ሴራ የአፍሪካ ቀንድን በመከፋፈል ኢትዮጵያ ዋና ዓላማቸው የባህር በሮቿን መዝጋት ነበረ። ኢትዮጵያ እንግዲህ አድዋ ላይ በወታደራዊ ኃይል ነፃነቷን ብታስከብርም በዲፕሎማሲያዊ ጠረጴዛ ላይ ግን ነፃ አሁን አሁን የምንኖርባት ኢትዮጵያ ነፃነቷን ጠብቃ ያለች ቢሆንም እነዚያን ግዛቶች ግን በቅኝ ገዢዎች ዘመን አታለች እና ይሄ የአፍሪካ ላይ የተሻሙት ሽሚያ ኢትዮጵያንም ቢሆን ጎድቷታል። ነፃ ሀገር ናት ቅኝ ያልተገዛች ናት ብንልም የራሷ አካል የሆኑትን እነዚህን የአፍሪካ ቀንድ ሀገራት ግን አሳጥተዋታል ማለት ነው። እንደዚሁም የኤርትራ ራሱ ከኢትዮጵያ ተገንጥሎ መውጣት ትልቅ የጣሊያን ስትራቴጂ እንደሆነ እናውቃለን። ጣሊያን ከ1880ዎቹ ጀምሮ የባህር ዳርቻቸውን አሰብን፣ ምጽዋን በኃይልና በዲፕሎማሲ ተቆጣጥራለች። ይህ በአጼ ምኒልክ ሁለተኛና በጣሊያን መካከል የተፈረመው የውጫሌ ውል በሁለቱ ቋንቋዎች በአማርኛና በጣሊያን መካከል ትልቅ ልዩነት ነበረው። እንደምታውቁት ለአድዋ ጦርነት መነሻ የሚሆነው እሱ ነው እና የአማርኛ ጽሁፉ ምኒልክ የውጭ ግንኙነትን በጣሊያ በኩል መጠቀም እንደሚችል ሲገልጽ የጣሊያን ጽሁፍ ግን ምኒልክ ጣሊያንን መጠቀም እንዳለበት አስገድዶ ነበረ። ጣሊያን ይህንን ተጠቅማ ኤርትራን የኢትዮጵያ እንግዲህ የባህር በራችንን በዚያ በኩል ነበረ እና ያ ነገር ተቆርጦ እንዲወጣ የእሷም ሴራ ነበር እና የጣሊያን ዋና አለማ ታዲያ የባህር በር ኢትዮጵያን በማሳጣት ኢትዮጵያ የእሷ ጥገኛ እንድትሆን ማድረግ ነበረ። እንደዚሁም እነዚህ የፈረንሳይና ብሪታንያ ደግሞ ጅቡቲን ተቆጣጥረዋል። ቀደም ሲል እንደተመለከት ነው ፈረንሳይ ቀድማ በ1880ዎቹ መጀመሪያ በታጁራ ባህረ ሰላጤ አካባቢ ጦር ሰፈር በመትከል የአፋርን የባህር ዳርቻ ተቆጣጠረች። የፈረንሳይ ዋና ስትራቴጂ የስዊዝ ካናልን መቆጣጠርና የኢትዮጵያን ዋና የንግድ መስመር መያዝ ነበረ። የጅቡቲ ወደብ የኢትዮጵያ ብቸኛ የንግድ መውጫ በመሆኑ ፈረንሳይ በባቡር መስመር ግንባታ አማካኝነት በኢትዮጵያ ኢኮኖሚ ላይ ከፍተኛ ተጽዕኖን ፈጥራለች። አሁን ድረስ እንግዲህ ጅቡቲ በፈረንሳይ ቁጥጥር ስር ናት ማለት እንችላለን ማለት ነው። እንደዚሁም ደግሞ ሶማሊያ አለች የሶማሌን ደግሞ ብሪቲሽ። የእንግሊዝ ዓላማ ቀይ ባህርን ተሻግሮ የነበረውን የኤደንን ወደብ ለመጠበቅ ነበረ። ስለዚህ ሰሜናዊውን የሱማሊያን የባህር ዳርቻ ተቆጣጥራለች ማለት ነው። ጣሊያን ደግሞ ከኤርትራ ጋር በማጣመር የኢትዮጵያን ምስራቃዊ ጠረፍ ከባለች። ይህ ክፍፍል የኢትዮጵያን የሶማሌ ክልል ጨምሮ ወደብ የማግኘት ፍላጎቷን ሙሉ በሙሉ ዘግቷል ማለት ነው እና ኢትዮጵያ ላይ በድንበር በወደብ ታላቅ ግፍ ተፈጽሟል። በተለይ ብሪታንያና ግብጽ ሱዳንን በ1899 ተቆጣጥረዋል። እንግሊዝ ከምኒልክ ጋር ድንበር ስትወስን የኢትዮጵያን የግብርና አካባቢዎች፣ የጎሳዎች ባህላዊ ቦታዎችን ሳታስብ በቀጥተኛ መስመሮች የኢትዮጵያን የምዕራብ ተጽዕኗዋል እንዳለ ተቆጣጥራለች ማለት ነው እና የቅኝ ገዢዎች ዋና ዓላማ ድንበሮች ድንበሮችን አበጅተው በኢትዮጵያና በጎረቤት ሀገራት መካከል የዘመናት ትስስራቸው ወይም አንድ ሀገርነታቸው ተቆራርጦ ተለያይቶ ኢትዮጵያ በአውሮፓ ሀያላን ወደቦች ላይ ሙሉ በሙሉ እንድትጠመድ፣ ወደብ አልባ እንድትሆን ይህ እንግዲህ የፖለቲካ ኢትዮጵያን የመጉዳት ዋና ዋና ግባቸው ነበር እና እስካሁንም ድረስ የተሳካላቸውና በዛ መንገድ ቆራርጠው ነው የሚገኙበት ሁኔታ ነው ያለው። እና ኢትዮጵያ ታዲያ በዚህ በጂኦሎጂካል እጣፋንታዋ የባህር በር ልታገኝ ነው ወይ እግዚአብሔር መልሶ ሊሰጣት ይሆን ወይ? ምክንያቱም እነሱ ሆን ብለው እቅድ ይዘው ስትራቴጂ ነድፈው ፖሊሲ አውጥተው በእጃ ዙር የኢትዮጵያን አካል ቆራርጠው ወደብ አልባ አድርገው ቢያስቀምጧትም በዚህ በአፋር ላይ እየተመለከት ነው ያለነው እሳተ ገሞራ የሚፈጥረው ጂኦሎጂካል ለውጥ ግን ኢትዮጵያን መልሶ ወደዛ ወደ ታላቋ ኢትዮጵያ ይመልሳት ይሆን ወይም ኢትዮጵያ ከአፍሪካ ቀንድ ሀገራት ትልቁ ኢኮኖሚና ሁለተኛው ትልቁ የህዝብ ብዛት አላት እና ወደብ አልባ መሆኗ እጅግ ከፍተኛ የሆነ የኢኮኖሚ ኪሳራን እጅግ አስቆጥሮባታል፣ ወይም አስከትሎባታል። በየአመቱ በቢሊዮን የሚቆጠር ዶላር ነው ለትራንስፖርት ለወደብ ሀገራችን ኢትዮጵያ የምታወጣው። አሁን ባለው የፖለቲካ ሁኔታ ወደብ የማግኘት ፍላጎት በጎረቤት ሀገራት መካከል እንግዲህ ያው ውጥረትን ይፈጥራል። አሁን በፊት የኢትዮጵያ ሀገር የነበሩት እነዚህ የአፍሪካ ቀንድ ሀገራት አሁን ላይ ራሳቸውን የቻሉ ሀገር ስለሆኑ ኢትዮጵያ መልሳ የባህሩ ወደቧን በፖለቲካዊ መንገድ ወይም አሁን በምናየው የዓለም አካሄድ ላገኝ ብትል ቀውጢ የጦርነት አውድማ ይሆናል፣ ምስራቅ አፍሪካ ማለት ነው። ግን ይሄ አሁን እየተፈጠረ ያለው ጂኦሎጂካል ለውጡ ግን የኢትዮጵያን የቀደመ ነገር ሊመልስላት ይችላል የሚል ተስፋ አለ እና የአፍሪካ ቀንድ ወደፊት ምን መምሰል አለበት ሀላፊነት ያለውና ዘላቂ መፍትሄ ፖለቲካ ድንበሮችን በማክበር በኢኮኖሚና በልማት ትስስር ማጠናከር ነው የሚለው እንግዲህ የፖለቲከኞች ሀሳብ ነው የኤርትራ ወደብ የጅቡቲ የሶማሌ ወደቦች በጋራ በኢትዮጵያ ካፒታል እንዲለሙና ና ኢትዮጵያን ፍትሃዊ ድርሻ እንዲኖራት ማድረግ ጥሩ ሀሳብ ነው የሚል በፖለቲከኞች ዘንድ የሚቀመጥ መፍትሄ ቢሆንም ግን ከዚህ ውጭ ደግሞ ሌላ ሰማያዊና መንፈሳዊ አሰራር እንዳለ መዘንጋት የለብንም። ታላቋ ኢትዮጵያ የነበራትን ታሪካዊ ተጽዕኖና ትስስር እንደመነሻ በመጠቀም መልሳ እንግዲህ የአፍሪካ ቀንድ አሁን ባለው በሳይንቲስቶቹ ገለጻ መሰረት ወደ አንድ አህጉርነት እየመራ ከሆነ ታላቋ ኢትዮጵያን ይፈጥራል ማለት ነው። ያጣችውን በነዚህ በቅኝ ገዢዎች ሀያላንን በሚሉ ሀገራት ያጣችው ግዛቷ ከነ ወደብ መልሳ ታገኛለች ማለት ነው እና ኢትዮጵያ ለወደብ አልባናት ያጋለጣትን ያንን የቅኝ ገዢዎችን ሴራ አሸንፋ ዳግም የራሷን ወደብ እንደዚሁም ታላቋ ኢትዮጵያ ትፈጠራለች የሚል እምነት እናንተሳላችሁ ሀሳብ አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ስለነበረን ጊዜ እናመሰግናለን። በሌላ መረጃ እስከምንገናኝ በቸርቆዩን አበቃን